ሰላምችን አብርሃም ሰላም ብያለሁ። ሰላም ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላሙን አላመንተቢያብ ይሁዳ ከየት ቤት እምነት ነው? ወገናችን አቤት፣ ከየት ቤት እምነት ነህ? እንትን ቅድም ማለት ኢየሱስ በአንድ ፕሊስ፣ ወገናችን የተጠየቀውን ብቻ መለስ። ከየት ቤት እምነትን ወገናችን እኔ ከክርስቲያን ነኝ ክርስቲያን ነኝ የትኛው ጴንቴ ኦርቶዶክስ ነ የትኛው ነ የትኛው ክርስቲያን ብዙ ናቸው እኮ እኔ ክርስቲያን ነኝ ብራዘር ክርስቲያን ብዙ ክርስቲያን ነ ላይ ጴንቴ ኦርቶዶክስ በቃ ጴንቴ ኦርቶዶክስ ከሁለቱ ምረጥ ወይስ ካቶሊክ ነ ምንድን ነ እሺ የትኛው ፕሮቴስታንት ክርስቲያን ኦርቶዶክስ ክርስቲያን ምናምን የሚባለው የሚባል ነገር የለኝም። ክርስቲያን በየትኛው መጽሐፋችሁ ይላል? ብራዘር አስቸገራችሁን እኮ እኛ ተቸገርን እኮ። ወላ በቃ ስቃይ ሆነብን። በየትኛው መጽሐፍ ላውራህ? አትቸገሩ እንዴ። ክርስቲያን ነኝ በየትኛው መጽሐፍ ላውራህ? ብዙ መጽሐፍ ቅዱስ ነው ያለ። በየትኛው መጽሐፍ ቅዱስ ላውራህ? በዚህ ላውራህ ወይስ

ያልተሳደበውን ተሳድቧል ምናምን ስትሉ ስለሰማው ነው። እና ያ ደግሞ ትክክል አይደለም። እንዴት እንደተሳደበ ልታሳየኝ ይገባል ነው ያንን። ካወራን በኋላ ጥያቄ ትጠይቀኛል። ችግር የለም በቀጥታ ትጅግ ተስማምቻለሁ። የሆነ ል አንተ ስል ልፍቀድልህና መጽሐፍ ቅዱስ እጅ ላይ ያለ ወገናችን አሁን የማሳይ ኢየሱስ ውሻ በሆነ ተሳደበ ነው ኢየሱስ ይሳደበ አይደለ መጀመሪያ አብርሃም ሰዎችን ይሳደ ውሻ ብሎ የተሳደበውን ታመጣልኛለህ። ቆይ ውሻ ብሎ ቃል ውሻ ያለበትን ደንቆሮ ያለበትን እንዲሁም ደግሞ ቆይ ቆይ ቃል በቃል ውሻ ብሎ የተሳደበበትን መጀመሪያ አሳየን፣ አስነበበን፣ እናንበብና ከዚያ በኋላ እንቀጥላለን። እሺ፣ ቃል በቃል መስከፈት እኮ ይሄው ከፍትህ። እኔ ማለት በስልኬ ነው የምጠቀም። አንድ ስልክ እኮ አንብበህ አንተ እኮ ነው ውሻ ብሎ ተሳድቧቸዋል ያልከን አንተ ስለሆንክ አስነብበንና አሳየን። አነባል፣ ወንድም ቃል በቃል ውሻ ብሎ የተናገራቸውን የሰደባቸውን ሚዩዘርክ እሺ፣ ያው እንግዲህ ውሻ ኢየሱስ ሸብራ ያለው ውሻም አሳይ። ቃል በቃል ውሻ በታ ተመከቱ እንደዚህ ይላል። እርሱ መልሶ ከእስራኤል ቤት ለጠፉ በጎች በቃል አልተላኩም ማለ። እርሷ ግን መታ ጌታ ሆይ እባክህ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ይላል። ቡችሎች ምንድን ናቸው? ኢብራሂም፣ ቡችላ ምንድን ነው? ቡችላ ምንድን ነው? ሚታዛ

ትክክል ነህ ኢብራሂም፣ ትክክል ነህ። ቡችን ላይ የውሻ ልጅ ነው። ልክ እሱን ትሳስች ያለው ግን ደግሞ አሁን እኔ እያልኩ ያለሁት ኢየሱስ ቃል በቃል ውሻ ብሎ ልክ አንተ እየገለጽክ ባለበት መንገድ ውሾች ብሎ እንደተሳደባቸው አስነብበኝ ነው ሁን የኔ ሀሳብ። ግን ቃሉ ደግሞ የሚለው ምንድነው አንተ እያልከን ያለው ማለት እዚህ ጋር እንትን የማይመስል በቃ ከተጻፈው ነገር ጋር የማይመስል እያወራ ስለሆነ ነው። ስለዚህ አሁን እኔ እያልኩ ያለሁት አስነብበን፣ ቃል በቃል ውሻ ብሎ ተሳድቧቸዋል እንትን ስትል ስለነበረ ስትሉ ስለነበረ ያንን ነገር አስረዱን፣ አሳዩን፣ ቃል በቃል የተጻፈውን እያልኳችሁ ነው። እና ይሄ ነው ቀጥል፣ እምራን አሁን ቀጥል፣ አሳየን፣ አስነብበን፣ በቃ ይሄን ነው የምንፈልገው። ሙልታግስ ለኮም እንደው ከየት ከየት እንደሚመጣ ግርም ይለኛል አንዳንዴ። ቢላሃ ለኩም አዳምዶኝ ቡችላ ላይ ያለ ሁሉንም ሌላውን ነገር ቀጥላ አስነብበን አስነብበን። አሁን አሁን እንደ ግን አይገርማችሁም? ከዚህ በኋላ ነው ቡችላዎች ስለዚህ ነው አይደለ? ቃል በቃ ግን እሱ አይ ግን አእምሮ በጣም ይገርማል። ለምንድን ነው አእምሮ የሚገርም? ቃል በቃ ማስረጃ አለን። ካለ ማስረጃ አናወራም። ማስረጃ ቃል በቃ የልጆችን እንጀራ ወስዶ ኢብራሂም አንብቦ አንብቦ አንብቦ ኢብራሂም የልጆችን እንጀራ ወስዶ ለውሾች ለምኖች፣ ለምን ነው የሚለው? ለውሾች በቃ አለ ለውሾች ነው የሚለው። አሁን ወገናችን ክርክር አይፈቀደም። ቤት የገባሁት ጥያቄ ልጠይቅ ነው፣ ልትዋይ አይደለም

የተራጋ ኮራሱ አይደለም። ጎበዝ ተባረክ። እንደሱ ረጋበል ጥያቄ ልጀምር። ውሻ እንደሚል አሳይቻል። አሁን ቃል በቃል እንጀምር። ሴትየቶ ወደ ጌስ የመጣችው ለምንድን ነው አሉ። ከላይ ጀምሮ አንብባ ክፍሉ ይናገር። ፈዲዳን ስልት ነው ያለኝ። ይህ ስለተከፈተ እያነበብን እንቀጥል። አንብበህ አታውቅም። ጥቅሱን ግን ሀሳብ ነው ያልኩት።

ልጇ የታመመባትን ሴት ምድንያት ውሻ እናያት እሷ መታ እባክህን ልጄን ፈውስልኝ። ግን ኢየሱስ ውሻ ብሎ ሰድቦ አባረራት እና ይሄ ትክክለኛ ነብይ ነው? ጀማ ትክክለኛ አምላክ ነው? ሴት ታማ ልጇ ታሞባት እያለ መሳደብ ውሻ አይልም፣ ይምራ ውሻ አይልም። ተከራከረ እና ነገ እሺ ቅድም የጀመርከው ሐሳብ ነበረ። እሱን አቋርጦ ነው እኔ የጀመርከው ኢየሱስ በስካር ምክንያት በስካር ምክንያት ኢየሱስ ብዙ ነገር ይስታል። ከራይ ብለ አንድ ነገር ልታወጣ ነበር። ኦኬ፣ አዲስ ለገቡ አዲስ ለገቡ ሐሳቡን መለስና ግላቸውና ኢብራሂም መጀመሪያ ያሳየናቸው መሰላቸው። አጀማ በመጽሐፍ ቅዱስ መሰረት ኢየሱስ አስካሪ መጠጥ እየጠጣ ነበረ። ወንጌል ላይ መጽሐፍ ቅዱስ ላይ አስካሪ መጠጥ እየጠጣ ነበር። ማስረጃ ደግሞ ያዙ የሉቃስ ወንጌል ምዕራፍ ሰባት ላይ እንን የሚለው መጥምቆ ዮሐንስ እንጀራ ሳይበላ የወይን ጠጅ ሳይጠጣ መጥቷል መጥቶ ነበርና፣ ጋይን አለበት። አያችሁ፣ መጥምቆ ዮሐንስ ወይን አላልጠጣም፣ ዳቦ አልበላም። የሰው ልጅ ግን አለ፣ ኢየሱስ ግን ማለት ነው፣ እየበላና እየጠጣ መጣ። የሰው ልጅ የተባለው ማን ነው? ኢብራሂም፣ የሰው ልጅ የተባለው ማን ነው? ኢየሱስ ኢየሱስ ነው፣ የሰው ልጅ የተባለው ኢየሱስ ነው። ጀማ፣ ያው አይ ኢየሱስ እንኳን አይደለም፣ ላሳያችሁ ኢየሱስ እንደሆነ፣ ያው ኢየሱስ ነው። ተመከቱ የመጽሐፍ ቅዱስ ማብራሪያ ነው እንደዚህ ክርስቶስ ስለ ራሱ ያስተምር ብዙ ጊዜ የሰው ልጅ በሚል ይጠቀም ነበር። አያቻ በሚል ተቀመጠ፣ የሰው ልጅ ይጠቀም ነበር። ስለዚህ የሰው ልጅ ምን እያደረገ መጣ? ኢብራሂም ምን እያደረገ ምን በላ? ምን የበላ እና እየጠጣ ምግብ በልቶ ወይን ጠጅ ይጠጣ። ይገርማል። አዎ ያተመከቱ ቃል በቃል ኢቲንግ ብሬድ ኤንድ ድሪንኪንግ ዋይን አለ ዳቦ እየገመጠና አስካሪ መጠጥ ወይን ወይን እየጠጣ መጣ። ኢየሱስ ወይን ኢየሱስ ወይን እየጠጣ ነበር። አስቡት፣ ኢየሱስ ወይን እየጠጣ ነበር። ምን ማለት ነው አላችሁ? ክርስቶስ ወጎ አምላካችሁን ተሳካይ አስካሪ መጠጥ እየጠጣ ነበር። አንደኛ የሚገርመው ነገር መሰራችሁ፣ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ነቢያቶች እየሰከሩ ይሳሳታሉ አለ። ትምህርት ሚያስ ላይ ምን አለ እግዚአብሔር? ነቢያቶች እየሰከሩ ይስታሉ፣ ወይን እየጠጡ ይስታሉ አለ። ተመልከቱ። እንደዚህ ላ መጽሐፍ ቅዱስ ላይ እነዚህ ቲሚቴ ኢሳያስ ላይ እነዚህ ደግሞ ከወይን ጠጅ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ። ካህኑና ነብዩ ከሚያሰክር መጠጥ የተነሳ ይስታሉ፣ በወይን ጠጅ ይዋጣሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይ ይስታሉ፣ በፍርድም ይሰናከላሉ አለ። ስለዚህ ኢብራሂም ታሳየን አለ ኢየሱስ የተሰጠበት አሳየን፣ ኢየሱስ ተሳጥቶ ሳክሮ በመጽሐፉ መሰረት። በጣም ጥሩ።